ሰላም፣ ጤና ይስጥልኝ። ውድ የሐተታ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን። ዛሬ እንግዲህ በተደጋጋሚ በመልእክትም በምንም ሐኪም አበበች ስለ ሰለሞናውያን የተናገረቻቸው ነገሮች አሉ። እንዴት ነው ነገሩ? ሰለሞናውያን ለኢትዮጵያ ውድቀት ዋና ምክንያት የሆኑት እነሱ ናቸው እንዲሁም ጥበብ የተሰጠው ለኩሽ እንጂ ለሴም አይደለም፣ እንደገና ደግሞ ንጉሥ ሰለሞን እኩይ ነው እያለች ብዙ ነገር ስትናገር ተሰምታለች። እና ይህን ነገር ምላሽ ስጡበት፣ ወይንም ደግሞ አብራሩልን የሚል ጥያቄ ነው። በእርግጥ ይህ ከአሁንም በፊት አንዳንድ ነገሮችን ጠቃቅሻለሁ። ነገር ግን ጊዜና ወቅቱ ስላልነበረ ማብራሪያ አልሰጠንበትም፣ ወይም ደግሞ አድረስ አላደረግ ነው ማለት ነው። ስለዚህ አሁን ግን ትንሽ ጊዜ ወስደን ትንሽ ደቂቃ ወስደን ይህን እንመለከታለን ማለት ነው። በቅድሚያ እጅግ በጣም ክፉ ሐሳብ እንዲሁም ትውልድን የሚያደነቁር የሚያስት እጅግ ጸያፍ የሆነ ኋላ ቀር የሆነ ሀሳብ ነው፣ ውሸትም ነው፣ እልም ያለ ውሸት ነው። እንዲሁም እውነትን የሚቃረን እውነትን የሚጻረር መሆኑን እንመለከታለን። በቅድሚያ ጥበብ ለኩሽ ነው እንጂ ለሴም አልተሰጠም የሚልን ሀሳብ ይህች ሰው አንጸባርቃለች። እውነት ነው። ይህ ግን ፈጽሞ ውሸት ነው። መጽሐፈ ኩፋሌን እንመለከታለን። ሰማንያ አህዱ የኢትዮጵያ መጽሐፍ ቅዱስ ውስጥ ብሉይ ኪዳ በእርግጥ የጥንቱ የኩሽ ህዝብ ታላቅ ስልጣኔ የነበረው እጅግ በጣም ገናና ህዝብ ነው። ይሄ አንድና ሁለት የለውም። የጥንት የታሪክ ጸሐፊያን ግብጽን ስልጣኔ እንዲሁም የጥንቱን የኢትዮጵያ ስልጣኔ አስመልክቶ ብዙ ጽፈዋል። የጥንቱ የኩሽ ስልጣኔ ደግሞ በግብጽ ስልጣኔ ላይ የነበረውን ኢንፍሉወንስና ተጽዕኖ አስረድተዋል ማለት ነው። ስለዚህ ኩሽ ህዝብ ስልጣኔ የለውም ማለት አይደለም። ታላቅ ስልጣኔ ያለው የነበረው ህዝብ ነው። ነገር ግን ጥበብ ለማን እንደሆነ የተሰጠው በመጽሐፍ ቅዱስ መሰረት ስንመለከት ከጥፋት ውሃ በኋላ ከማየ አይህ በኋላ ማለት ነው የኖህ ልጆች ናቸው የተረፉት። የኖህ ቤተሰብ ብቻ ነው የተረፈው። የኖህ ልጆችና የልጅ ልጆች ናቸው የተረፉት። በዚህም ዘመን አጋንንት የኖህን የልጅ ልጆች እያሳመሟቸው፣ በአእምሮ እያወቋቸው፣ እያጠፏቸው ነበረ። ስለዚህ ኖህ ወደ እግዚአብሔር ይጮሃል። እግዚአብሔርም ደግሞ ለዚህ ምላሽ ይሰጣል ማለት ነው ይህም ከሆነ በኋላ ጥበቡን ይገልጽለታል ለኖህ ባጋንንት ለሚሰቃዩ የልጆቹ የትኞቹን እጽዋት መጠቀም እንዳለበት የትኞቹ እጽዋት ሊያድኗቸው እንደሚችሉ ጥበቡን ይገልጽለታል ማለት ነው። ይህም በመጽሐፈ ኩፋሌ ምዕራፍ አስር ላይ ያለ ነው። ኖህም በየመድኃኒቱ አይነት ሁሉ እንዳስተማር ነው በመጽሐፍ ሁሉን ጻፈ። ክፉዎች አጋንንትም የኖህን ልጆች እንዳይከታተሉ ተጋዙ። ከልጆቹ ሁሉ ይልቅ ፈጽሞ እርሱን የወደው ነበርና የጻፋቸውን መጻሕፍት ሁሉ ለታላቁ ልጁ ለሴም ሰጠው ይላል። ስለዚህ ጥበብ የተሰጠው እንግዲህ ማን ነው? ከኖህ ልጆች ይህን ጥበብ ኖህ ከእግዚአብሔር ወስዶ የሰጠው መጽሐፎቹን የተጻፉትን ሁሉ የሰጠው ለማን ነው? ለሴም። እስቲ ደግመን ምንድነው የሚለው? ከልጆቹ ሁሉ ይልቅ ፈጽሞ እርሱን የወደው ነበርና የጻፋቸውን መጽሐፍት ሁሉ ለታላቁ ልጁ ለሴም ሰጠው ይላል። ስለዚህ ጥበብ የተሰጠው ለኩሽ ነው እንጂ ለሴም አልተሰጠም የሚለው ፍጹም ውሸት መሆኑን እዚህ ላይ መጽሐፍ ቅዱስን መጽሐፈ ኩፋሌን፣ ብሉይ ኪዳንን መሰረት አድርገን ተመልክተናል ማለት ነው። ሌላው የጥንቆላ ጉዳይ ነው። እንግዲህ የከዋክብትን ሩጫ እያጠኑ የወደፊቱን በከዋክብት መሰረት መተንበይ ይህ ትክክል አይደለም፣ ትክክል አይደለም አንደኛ። አንዴ ሳተርን ሳተርን ማለት ሞሎክ ነው። በአል ማለት ይህ አጋንንት ነው፣ ጣዖት ነው። ስለዚህ አንዴ በሳተርን ዘመን እንዲሆናል ወንዶች ተጠንቀቁ፣ ሴቶችን በዚህ ሆኑ እያሉ ማስተማር ይሄ ትክክል አይደለም፣ ትክክል አይደለም። እንዲያውም የከዋክብትን የጨረቃን ሩጫ እያዩ መተንበይ ምን ያህል ትክክል እንዳልሆነ የተወገዘ እንደሆነ የምናየው በመጽሐፈ ሄኖክ የምናየው በመጽሐፈ ሄኖክ እንዲሁም በመጽሐፈ ኩፋሌ ነው። በመጽሐፈ ሄኖክ ውሉደ ሰማያት የሚባሉ በአርሞን ተራራ ላይ ያረፉ፣ እንዲሁም በእግዚአብሔር ዘንድ የተፈረደባቸው መላእክት ነበሩ። እነዚህም ያው በመጽሐፈ ሄኖክ እንደሚታወቀው አለቆቻቸው ስማዚያ፣ ኡራኪ፣ በራምኤል፣ ኮከብኤል፣ ጣምኤል፣ ራሙኤል፣ ዳንኤል፣ ኢዜኪኤል፣ ሱሩቃያል፣ አሳኤል፣ አርማሮስ፣ በጥርኤል፣ አናንኤል፣ ዘቄቤ፣ ሳምሳፒኤል፣ ሰርትኤል፣ ጡሩኤል፣ ዮምያኤል፣ አራዚያል የሚባሉ ሁለት መቶ መላእክት አለቆች እነዚህ ናቸው። እነዚህ ራአይትን ከሰው ሴት ልጆች ወልደዋል። እነዚህ ለሰው ልጆች ስር መማሰንን፣ ጥንቆላን፣ ቅጠል መበጠስን፣ መኳልን፣ የጦርነትን ጥበብ የረከሰ ጥበብ ማለት ነው እና በአጠቃላይ ጥንቆላንና የተናቀ ምስጢር የሚባለውን ሁሉ ያሳዩ እነሱ ናቸው። እነዚህም በመጽሐፈ ኩፋሌ እንደምናየው ይህንን የረከሰ የጥንቆላ አስተምህሮ በጥርብ ድንጋይ ላይ ቀርፀው ጽፈውት ነበር። የጥፋቱ ውሃ መጣው እነሱን ሊያጠፋ ነው። የረከሰውን ትውልድ ሊያጠፋ ነው። እነሱንም ጠራርጎ ሊያጠፋ ነው። የእነሱን ልጆች የእነሱን ልጆች የሚሆኑትን ራአይትን ንፍሊም ማለት ነው። እነሱን ሊያጠፋ ነው። ስለዚህ እነሱ ያስተማሩትን የተናቀ ምስጢር እንዲሁም የረከሰ አስተምህሮ በመጽሐፈ ኩፋሌ ምዕራፍ ስምንት ላይ እንደምናየው የኖህ እንግዲህ ኖህ ቃል ገብቶ ነበር ለእግዚአብሔር። ቃል የገባው ምንድን ነው? አሁን እንደ አዲስ የመጣው ትውልድ ከጥፋት ውሃ ማየ አይኅ በኋላ የመጣው ትውልድ ተመልሶ ወደ ጥንቆላ እንደማይገባ ተመልሶ የራእይትን አባቶች የመላእክቱን የተፈረደባቸውን የረከሱትን ማለት ነው። የነሱን አስተምህሮ እንደማይከተል ቃል ገብቷል። ኖህ ቃል ገብቷል። የእርሱም የልጅ ልጆች ይህን እንደማያደርጉ ቃል ገብቷል ማለት ነው። ነገር ግን ምንድን ነው የሆነው? በመጽሐፈ ኩፋሌ እንደተጻፈው በ29ኛው ኢዮቤልዮ በመጀመሪያው ሱባኤ በመጀመሪያው ዓመት አርፋክሳድ ሚስት አገባ። እርሱ እንግዲህ የኖኅ የልጅ ልጅ ነው። ስሟም ራሱ እያ ይባላል። ይህችውም የኤላም ልጅ የሉሳን ልጅ ናት። በሦስተኛው ዓመት በዚህ ሱባኤ ወንድ ልጅን ወለደችለት። ስሙንም ቃይናም አለው። ልጁም አደገ፣ አባቱም መጽሐፍን አስተማረው። ከተማንም የሚይዝበት ቦታን ይፈልግ ዘንድ ሄደ። የቀደሙ ሰዎችም በድንጋይ የቀረጹትን መጽሐፍ አገኘ። በእርሷም ያለውን አንብቦ ተረጎመ። የፀሐይንና የጨረቃን የከዋክብትንም ሰገል ከሰማይ ምልክቶች ጋር የሚመለከቱበት የትጉሃን ትምህርት ሁሉ በእርሷ ስለነበረ በእርሷ በተጻፈው በደለ። እርሱም ጻፋት። የእርሷንም ነገር አልተናገረም። ስለ እርሷ በእርሱ እንዳይቆጣ የእርሷን ነገር ለመናገር ኖህን ይፈራዋልና ይለም። ተመልከቱ እንግዲህ ትጉሃን ማለት መላእክት ማለት ናቸው። ለሰው ልጅ ያስተማሩት ጥንቆላ ነው። ምንድን ነው የሚለውም? የፀሐይንና የጨረቃን የከዋክብትንም ሰገል ከሰማይ ምልክቶች ጋር የሚመለከቱበት የትጉሃን ትምህርት ሁሉ በእርሷ ስለነበረ በእርሷም በተጻፈው በደለ። ስለዚህ ይሄንን ለማስቀረት ነው እንግዲህ ጥፋት ውሃ የመጣው፣ ማይ አህ የመጣው ይሄንን ጠራርጎ ሊያጠፋ። ነገር ግን ኖህ ቃል ከገባ በኋላ የእርሱ የልጅ ልጅ የሆነ በጥርብ ድንጋይ ላይ ተቀርጾ ተጽፎ የነዚህ ከጥፋት ውሃ በፊት ነበሩት ትጉሃን መላእክት ለዚህ ለሰው ዘር ለሰው ልጅ ያስተማሩትን ክፋት እርሱን የተናቀ ምስጢር መልሶ ገለበጠው፣ ማለት መልሶ ከድንጋዩ ላይ አግኝተው ጻፈው። አሁን ይሄ ጽሑፍ ነው፣ ይሄ አስተምህሮ ነው። ተመልሶ በሰው ልጆች ላይ እንግዲህ ዛሬም ድረስ በጥንቆላ ዘንድ ጥቅም ላይ እየዋለ ያለው ስለዚህ ይሄ ጥበብ አይደለም። ይሄ የተናቀ ጥበብ ነው፣ የተናቀ ምስጢር ነው እንጂ በእግዚአብሔር ዘንድ የረከሰ ነው። ስለዚህ ይሄንን ይዞ መጥቶ ለህዝብ እንደገና ይህ ታላቅ ጥበብ እንደሆነ ኩሻውያን በዚህ ጥበብ የበለጸጉ እንደሆኑ ሰለሞናውያን፣ ሴማውያን ደግሞ እንዳልሆኑ አድርጎ እንግዲህ ህዝብን ማደንቆር፣ ህዝብን ማሳት ነውር ነው ኃጢአትም ነው። በመጨረሻም ስለ ሰለሞናውያን ነገስታት፣ ሰለሞናውያን ነገስታት የኢትዮጵያን ህዝብ የኢትዮጵያን ቤተክርስቲያን የክርስቶስን ቤት ማለት ነው ህዝበ ክርስቲያኑን በአጠቃላይ ደግሞ ሁሉንም የኢትዮጵያ ህዝብ ከጠላት ከወራሪ ሲከላከሉ ይኖሩ። እንዲሁም ከሰለሞናውያን ነገስታት ማንነት ከታቦተ ጽዮን ጋር የተሳሰረ ነው። ሰለሞናዊነት ኢትዮጵያ ውስጥ የመጣው ከታቦተ ጽዮን ጋር ተገናኝተን በተገናኛል። ታቦተ ጽዮንን ይዘው የመጡት ሰለሞናውያን ናቸው። ታቦተ ጽዮን በኢትዮጵያ ማደሪያዋ በኢትዮጵያ የሆነው በሰለሞናውያን አማካኝነት። ከዛም በኋላ ታላቁ የአክሱም ስልጣኔ፣ እንደገና የግዕዝ ስልጣኔ የግዕዝ መጻሕፍት ጎልደን ኤጅ ኦፍ ግዕዝ ሊትሬቸር የሚባለው ጥበብ ሪል ጥበብ ማለት ነው፣ እውነተኛው ጥበብ የሰለሞን ጥበብ። እንዲሁም ደግሞ ክርስቶስ ደግሞ ፈጣሪ ነው፣ ሰለሞን ጠቢብ ነው። አሁን ይህች አበበች ሰለሞን ጠቢብ እንዳልሆነ ወይንም ደግሞ የኩሽ ጠቢባን እሱ እንደሚበልጡት አድርጋ ስታወራ ትሰማለች። ይሄ ጸረ መጽሐፍ ቅዱስ ጸረ ክርስቶስም ነው። መጽሐፍ ቅዱስ እኛ በመጽሐፍ ቅዱስ ነው የምንመራው። አባቶቻችንም እስራኤላውያን ናቸው፣ ጥንተ እስራኤላውያን ሰለሞናውያን፣ እኛ የነሱ ልጆች ነው። ስለዚህ እኛ የምንመራው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ መሰረት ሰለሞንን ያህል ጠቢብ ኖሮ ያውቅ የለምም ኖሮ ያውቅ ስለዚህ ይህንን አስተምህሮና እውነታ አፋልሶ ወይም ደግሞ ገልብጦ እንዳልሆነ አድርጎ ይህን ህዝብ ማሳት ሌላ ተጨማሪ ኃጢአት ነው። ሰለሞንን እኩይ ብሎ መስደብ እርሱ ንጉስ ዳዊትም ንጉስ ሰለሞንም ሁሉም ኃጢአት ሰርተዋል፣ ለኃጢአታቸው ደግሞ ተጸጽተዋል። ያ ግን ጥበባቸውን አያሳንሰውም። ስብዕናቸውን ታላቅነታቸውን በታሪክም በተለይ ደግሞ ለኛ ለእኛ ደግሞ አባታችን ነው ንጉስ ሰለም። ምክንያቱም የስርወ መንግስታችን መስራች ነው። እንዲሁም ይህ ህዝብ ሴማዊ ህዝብ ነው። አበሻ ሴማዊ ነው። የኩሽ የፉጥ እንዲሁም የሴም ክልስ ህዝብ ነው። በተለይ ደግሞ የሴም ዘር ነው። ምክንያቱም ልሳኑ ሴም ነው። ይዘቱ መልኩ ሴማዊ ነው። ይሄ የአማራ ህዝብ የትግራይ ህዝብ ይሄ ጉራጌ እንዲሁም ከፊሉ የኢትዮጵያ ህዝብ አበሻው የአጋዚ ተወላጅ የሆነው የጥንተ እስራኤላውያን የሰለሞናውያን ተወላጅ የሆነው ስሮ መንግስቱ ከሰለሞን ከንግስተ ሳባ ከማክዳ የሚወርደው ይሄ የህዝባችን ትርክት የህዝባችን ትውፊት የህዝባችን ማንነት ነው። ለኢትዮጵያ ደግሞ ታላቅነት ዋና መሰረት ሆኖ ለኢትዮጵያ ስንል የአበሻው መንግስት የአክሱም መንግስት ነው። ይህ ከንጉሴ ዛና ሜሮወይን እኮ ጠቅሏታል። ሜሮ የነበሩትን የጥንት ኩሻውያን ወቅቷቸዋል ንጉሴ ዛና። ስለዚህ ጎረቤቶች ነን፣ ይሄ መታወቅ አለበት። በዘር የተሳሰርን እንሁን እንጂ አንድ የነበረ መንግስት ያለን አይደለም። ይህ መታወቅ አለበት። ስለዚህ የእኛ የአክሱማውያን የዳአማት የፑንት የፉጥ ማለት ነው መንግስት ራሱን ችሎ ያለ ነው። ራሱን ችሎ ያለ ነው፣ ክልስ ነው። ይህ ደግሞ ከእስራኤል የሚቀዳ ማንነትም ያለው ነው። እና ይህንን እንዳልሆነ አድርጎ ህዝብን ማደንቆር፣ ህዝብን መዋሸት ነውር ነው። ሰለሞን በመጽሐፈ ፈላስፋ ጠቢባን እንደተጻፈው ሁሉም የዓለም ፈላስፎች የዓለም ጠቢባን ተጠቅሰው ማናቸውም ሰለሞንን የሚያህል እንደሌለ ከነዚህ ውስጥ ከማናቸውም ውስጥ ሰለሞንን የሚያህል የለም። በታሪክ እዚህ ፈጥሮ ማውራት ሰለሞንን የሚበልጡት ነበሩ እያሉ ማውራት ትክክል አይደለም። የለም መጽሐፉም አይልም፣ ባህላችንም ታሪካችንም አይልም። ስለዚህ ሰለሞናውያን ነገስታት ግን በጣም በጣም ብዙ ነገር አበርክተዋል። ደማቸውን አፍሰዋል። ለዚህ ሕዝብ ታርደው ጭንቅላታቸው ተቆርጦ እንደ ገላውዲዮስ ማለት ነው ለምሳሌ። ከፊል ሰውነታቸው አንድ ቦታ፣ ከፊል ሰውነታቸው ሌላ ቦታ የተቀበሩ ለዚህ ሕዝብ ራሳቸውን መስዋዕት ያደረጉ ናቸው። ግፍ ነው፣ ኃጢአት ነው። ይሄ ደግሞ ብዙ መዘዝ አለ። እግዚአብሔርም መፍራት ያስፈልጋል በዋናነት ሰለሞናውያን ነገስታት ጥበብን የሚያስፋፉ ናቸው። ክርስትናን የሚያስፋፉ ናቸው። የኢትዮጵያን ህዝብ ክርስቲያን ያደረጉት እነሱ ናቸው። አለዛ እንቺ እንደምታደርጊው ስለ ሳተርን እና ስለ በዓል ሲያወሩ ይገኙ ነበር ማለት ነው። ስለዚህ ክርስቲያን ያደረገው ቆራቢ ያደረገው ይህንን ህዝብ የኦርቶዶክስ ተዋህዶን አስተምህሮ ያስፋፉ ሰለሞናውያን ነገስታት ናቸው። የብሉይ ኪዳኑንና የሐዲስ ኪዳኑን አስተሳስረው ይዘው በዓለም የሌለ ቀጥታ ከሰለሞን የሚወርደውን ሀረግ ይዘው መጥተው ያንን የጥንተ እስራኤል ማንነት ከኢትዮጵያ ጋር አስተሳስረው የኖሩ ናቸው። ይህን ሲያደርጉም አይበገር የሆነው ኢትዮጵያ በታሪክ ቅኝ እንዳትገዛ እንዳትደፈር ያደረጉ ናቸው። ስልጣኔዋ ደግሞ ገናና የሆነ የአክሱም ስልጣኔ የሰለሞናውያን ስልጣኔ የታወቀ ነው። ይህን ስልጣኔ ይልቅ ያፈረሰው እንዲህ አይነቱ አስተሳሰብ ባለፉት ዓመታት በወረራ፣ በጥላቻ፣ በድንቁርና በኋኛው ክፍለ ዘመን ማንነቱን የካደ ትውልድ መጥቶ የራሱን ማንነት አድክሶ የዘውድን መንግስት ጥሎ ሰለሞናዊነት ተረት ተረት እንደሆነ አድርጎ የማንነት ቀውስ ውስጥ የገባ ህዝብ ነው ያለ። ስለዚህ ይህ በሆነበት እንዲህ አይነት ደግሞ ሌላ ድንቁርናና እርኩሰት አይጠቅመው። የከዋክብትንና የጨረቃን ሰገል ምልክቶቻቸውን እያዩ እየቆጠሩ ይህንን ለህዝብ እንደ ትምህርት አድርጎ ማቅረብ ይሄ በጣም ነውር ነው፣ የተወገዘ ነው በቤተክርስቲያን በእግዚአብሔርም ዘንድ የተናቀ ነው። ይህን ማወቅ ያስፈልጋል። ጥበብም ቢሆን የእጽዋት እውቀት የእጽዋት ጥበብ መጽሐፍ ቅዱስ እንደሚለው መጽሐፍ ኩፋሌ እንደሚያስተምረው እንደሚያስረዳው የተሰጠው ለማን ነው? እንደ እውነቱን እንያው ካልን ለሴም ነው የተሰጠው ስለዚህ ይህንን ሁሉም ህዝብ ሊያውቀው ይገባል። የቀድሞውን ማንነታችን የሶስት ሺህ ዘመን የሰለሞናዊ ጥንተ እስራኤላዊ ማንነት እንዲሁ በቀላሉ ሊገፋ የሚችል አይደለም። አለን፣ ልጆቻቸው አለን። ሰው የለም ብላችሁ አስባችሁ ከሆነ ማንም የለም። ስለዚህ እንደ ልባችን ተናግረን እንደ ልባችን እንሆናለን ብላችሁ አስባችሁ ከሆነ ትክክል አይደለም። ይህን መልዕክት ለመላው ሕዝብ እንድታደርሱልኝ እጠይቃለሁ። ሐተታን ተከታተሉ። በርካታ ትንታኔዎችን ይዘን እንመጣለን። እናመሰግናለን። ደህና